አሁን ላይ ሳር ቤት አፍሪካ ህብረት ወይም ደግሞ ኤዩ የምንለው ሳር ቤት ያለበት ወይም ወደ ከርቸሎ ሚካኤል መታጠፍ ያለበት ወይም በተለምዶ ኦያያ ኢንተርቴንመንት በነገራችን ላይ እዛ ጋ ነው። አሁን ላይ አዲሱን ሳይታችንን ላውንች ያደረግ ነው እውነተኛ የሆነ አርባ ፐርሰንት ቅናሽ ለማስታወቂያ ለፕሮሞሽን ሰው አትራክት ለማድረግ ሳይሆን እውነተኛ የሆነ 40% ቅናሽ ያደረግንበት ሳይት ነው። ላውንች ያረግ ነው። ይሄን ሳይት ላውንች ያደረግንበት ምክንያት ምንድነው? የሚገርምሽ ነገር የዛሬ ና ስምንት ነሐሴ ላይ አካባቢ ዶላር ገና እንደጨመረ ወደ እንትኖቹ ወደ ባንኮች ኤስቲሜሽን ነው መለቀው ያለበት ሰዓት ላይ ባንኮች ራሳቸውን ፍላክስ ሲያርጉ በሚልበት ሰዓት ላይ ያኔ የወጣ እንትን ነበረን ያኔ ሳር ቤት ላይ ቫቲካን ኤምባሲ ጋር ፋውንዴሽን ላይ ነበረ የነበረው ሳይቱ። የዛን ሰዓት ላይ እንደዚሁ የ40 ፐርሰንት ኦፍ አደረግን። በጣም ብዙ ሰው ሳቀብን። በጣም ብዙ ሰው ቀለደብን። በምንድን ነው የምትሰሩት እዚህ ዶላር ጨምሮ፣ እንዴት 15 ሚሊዮን ብር የነበረ ቤት 9 ሚሊዮን ብር ነበረ እየሸጥን የነበረው። ምን ያላዋጣ ነበር እንደ ካምፓኒ። ጠይቅ እንደ ካምፓኒ እንዴት ትመስላለች? መጀመሪያ ብናስበው ሰው ነው ዋነኛው ፐርፐዝ። ሰው ከሰበሰብሽ ምንም ይከብድሽ ነገር የለም። ትረስቱን ከሰበሰብሽ ምንም ይከብድሽ የለም። አሁን ብትከስሪም የምታገኝበት ጊዜ ይመጣል። አብዛኞቹ ሪል ስቴቶች ሰው አለመያዛቸው ነው ፌለሪቱን የሚያመጣባቸው እንደ ሪል ስቴት ማለት ነው። እኛ ጋር ግን 15 ሚሊዮን ብር የነበረ ቤት 9 ሚሊዮን ብር ስንሸጥ፣ የዛሬ ሶስት ዓመት 15 ሚሊዮን ብር ከምትሰጠኝ አሁን 9 ሚሊዮን ብር ስጠኝ ነው። መኒ ቫሊዩ ነው እንስራበታለን። እየቆየ ሲሆን ሲሄድ ገንዘቡም እንትን ይሆናል። ሶ በዛ ሰዓት በጣም ብዙ ሰው አቀብን። ብልጥ የሆኑ ሰዎች ግን ገዙ በሰዓቱ ማለት ነው። አሁን ህንፃው ኦልሞስት ወደ ዘጠነኛ ፍሎር ላይ ደርሷል። የዛሬ ሶስት ዓመት እናስረክባለን ብለን በስምንት ሆኑ ዘጠነኛ ፍሎ ላይ ደርሰናል። አሁን ለምሳሌ እኛ ዴሊቨሪ ታይም ሶስት ዓመት አራት ዓመት እንኳን የለንም። ሶስት ዓመት፣ ሁለት ዓመት ተኩል፣ አንድ ዓመት ተኩል አለን። እንደዚህ ስንል ደንበኛ ሙሉ ለሙሉ ህንፃ ውስጥ የሚገባበትን አመት ነው እንጂ ህንፃው የምንጨርስበት ዓመት አይደለም። እኛምንሽንጉን ምኑ ምኑ ጨርሶ ሰው የሚኖርበትን ነው ህይወት የሚጀመርበትን ታይም እኛ የምንቆጥረው እንጂ አሁን ዋጋ ዶላር አይጨምርም የሊዝ መሬት ነው ስንል በአንድ ዓመት ውስጥም በአንድ ዓመት ተኩል ውስጥም ህንጻ እስከ መጨረስ ልንደርስ እንችላለን። አሁን የኛውን ሳይት ላውንች ያደረግንበት ምክንያት ምንድን ነው? ያኔ በጣም ይጠይቁን የነበሩ ሰዎች ነበሩ። እንደዚህ አይነት ወፈር የላችሁም ወይ? ይህን ያህል እስካሁን ተደርጎ ወፈር የላችሁም? አሁን ደግሞ ለየት የሚያደረገው ምንድን ነው? ሳር ቤት ላይ ሰማንያ አራት ካሬ ቤት ቤት ሰማንያ አራት ካሬ ባለ ሁለት መኝታ ሰማንያ አራት ካሬ አክቹዋሊ እስከ መቶ ሀያ አራት ካሬ ነው አለ። እስከ መቶ ሰላሳም ካሬ አለን ግን ሰማንያ አራት ካሬ ሳር ቤት ላይ አይገኝም ካሬ ያገኘ ማለት ትላልቅ ሂውጅ የሆኑ ካሬዎችን ልታገኘ ትችላለች። እና ደግሞ ስልሳ ምናምን እንጂ ሰማንያ አራት ካሬ አይገኝም። ያ ማለት አጠቃላይ ሂሳብ እስከ አምስት ሚሊዮን ብር ዲስካውንት ያደረግንበት ዘጠኝ ሚሊዮን ብር የነበረ ቤት አጠቃላይ ሂሳብ ወደ አምስት ነጥብ ሁለት አድርገን በአርባ ፐርሰንቱ ክፍያ እኛ አርባ ፐርሰንቱን ኦፍ እናደረግልታለን። ደንበኛው ስልሳ ሲ ፐርሰንት አጠቃላይ የቤቱ ዋጋውን ለምሳሌ እንደ ኤግዛምፕል እንውሰድ ከተባለ ሰማኒያ አራት ካሬው ስንት ነው? ኤግዛክት ዋጋው ወደ ስምንት ነጥብ ዘጠኝ አካባቢ ሰው። እኛ ግን እሱ ስልሳ ፐርሰንቱን ሊከፍለን ሲመጣ እኛ አርባ ፐርሰንቱን ኦፍ እናደረግለታለን። ዳት ሚንስ ይተውለታል። ያ ማለት ምንድን ነው? ቤቱን በአምስት ነጥብ ሁለት አካባቢ ይገዛዋል። አምስት ነጥብ ሁለት አምስት ነጥብ ሶስት አካባቢ ገዛው ማለት ስንት ብር ቀነስልን? ወደ አራት ሚሊዮን አካባቢ ቀነስልን። ይሄ ማለት ሳር ቤት ላይ ያ ኢንተርቴንመንት ያለበት አስፓልቱ ጋር ነው እዛው ጋር እዛው ጋር ወንዙ ጋ ማለት ነው። ይሄ ማለት በአምስት ሚሊየን ብር እዛ ጋር ኮንዶሚኒየም ራሱ እንደው እንዴት ብለሽ በ4 ደረጃ እንኳን ቢሰራ በዚህ ዋጋ አይኖርም። ይሄ መጀመሪያው ትልቁ ነገር ነው። ሁለተኛ ብዙ የዲፕሎማት መቀመጫ ነው ያ ቦታ ነገ ላከራየው፣ ልለውጠው፣ ልሽጠው ብቲ በማንኛውም መንገድ ለብጩ ዛሬ ሊሸጠው በት ያንም ቦታ ዛሬ መሸጥ፣ ገና ሰው እየመጣ እየጎበኘው እያየው መሄደው ቦታ አይደለም። በማንኛውም ሰው አይን የሚፈልግ ቦታ ነው። መሀል ከተማ ነው። አንድ ቦታ ኤክስፔንሲቭ የሚያደርገው የተሰራበት ማቴሪያል፣ ሁለተኛው ደግሞ ቦታው ነው። ሰው መሀል ከተማ ላይ 84 ካሬ፣ 94 ካሬ፣ በመቶ ሰባት ካሬ፣ በመቶ ሰላሳ ካሬ በአማራጭ ከባለ ሁለት እስከ ባለ ሶስት ማለት ነው። እኛ አሁን ለምሳሌ መቶ ሰላሳም ካሬ አለ። ያ መቶ ሰላሳ ካሬ ለምሳሌ አጠቃላይ ሂሳቡ አስራ ሶስት ነጥብ ሁለት ነው። ሰውየው ስልሳ ፐርሰንት ወይም ደግሞ የምትገዛን ደንበኛችን ሴት ብትሆንም አርባ ፐርሰንት ኦፍ ብናደረግላት ያን ቤት ማክሲመም ስምንት ነጥብ ሶስት አካባቢ ሙሉን ግን መክፈል አለባቸው። ሙሉን ካሽ ያን 40% እንዲቀነስላቸው 40% 60% ግን ማድረግ ይኖርባቸዋል ማለት ነው። ገነበው ህንጻ በሁለት መንታ ህንጻ አይነት ነው። አንደኛው G+16 ነው፣ አንደኛው ደግሞ G+21 ኦኬ ነው ማለት ነው። ሶ ስፔሲፊካሊ ኖቫ ካፌ በተለምዶ ይባላል፣ እዛ አካባቢ ጋር ኖቫ ካፌ ይባላል። ሶ እዛ አካባቢ በጣም ብዙ ሰዎች ያውቁታል። ጥሩም ቪው አለው ህንጻው። ወደ ፊት ለፊት ወደ አፍሪካ ዩኒየን ታያለሽ፣ በጀርባ በኩል ወደ ካርል አደባባይ ታያለሽ። በቀኝ በኩል በወንዙ ጀርባ መሀመድ ቪሌጅ ነው ያለው መቻሬ የምንለው በተለምዶ እሱ ያለውና ሴንተርም፣ ቆንጆ ቦታ ቆንጆ ቦታ ነው። ጥያቄ ደግሞ አሁን አንዳንድ ቦታ ግራውንድ አንደኛ ፍሎርም፣ መጨረሻ 21 ፍሎርም ዋጋቸው አብዛኞቹ እኩል እየሆነ ነውና እናንተ ጋ ያለው ነገር የዋጋ ልዩነት አለው ፍሎር በጨመረ ቁጥር ፍሎር በጨመረው ቁጥር የዋጋ ልዩነት የለውም። ሁሉም ጋ ምንም አይነት የዋጋ ፍላክት የሚያደረግበት ነገር አይኖርም። ያው ሰውየው እዛ ህንፃ ላይ እስካለ ድረስ ሁሉም በኩል ነው የምናስተዳድራለን። እስከ መኪና እስከ መሸለም ደረጃ ደርሰናል። በሬሊስቴት መኪና የሚሸለም የለም እሸልማቸው ኦልሞስት ስትመጪ የሆነ በረጋ ይቻላል የነበረችዋ መኪና እሷን ጨምሮ ወደ ሶስት መኪኖች ያው ህንፃው የሊሴን ሳይትና የተለያዩ ሳይቶችን ፕሮጀክት ከጨረሰን በኋላ የምናወጣወጣ ይሆናል ማለት ነው። ህንፃው ሲገነባ ሳይሆን እንትኑ ሽያጩ ካለቀ በኋላ ሁሉም ከስተመር መሳተፍ ስላለበት ማለት ነው። ሰው በጣም ያንን ስጦታ እሱ ብቻ ሳይሆን የተለያዩ ስጦታዎችን አዘጋጅተናል ማለት ነው፣ ለገዡ ማለት ነው። ለገዡ ያ ማለት ያው ማርኬት ላይ መቆየት እንፈልጋለን። በልተን ለመሄድ አይደለም እንደሌላ ከሌ ከሌ ተብሎ መጥራት ባይቻልም ግን ሰው አንድ ላይ እንዳለው በልቶ ለሚሄድ ሳይሆን ጀስት ቆም ብለን ደንበኛ የማፍራት ስራ ነው። ሰው ኮንሲደር እንዲያደርግልን የምንፈልገው ነገር ምንድን ነው? ስሙን የገነባ ካምፓኒና ለስሙ እየሰራ ያለ ካምፓኒ አክቲቪቲ አንድ አይደለም። እናንተ ለስም እየሰራ ነው፣ ገና እየሰራ ነው። ለስም እየሰራ ያለ ካምፓኒ ደግሞ ጥቅሙ ይበዛል፣ ብዙ አሜንቶች። ምክንያቱም ፕሮሞሽን የምንሰራው አሁን በምንሰራለት ሰው ቤት ነው። ቀጣይ የሚመጣውን ደንበኛ ው ለከሌ እንደዚህ አርገንለት ለከሌ እንደዚህ ይፈልጋል ይፈልጋል ሶ ከዛ አንጻር በዚህ መንገድ ነው የምናደርገው ማለት ነው። እንግዲህ ይሄ ቤት እንግዲህ የሚገኘው ሳር ቤት ብስራት ፌም አካባቢ ነው የሚገኘው በጣም ከ84 ካሬ ጀምሮ እስከ መቶ ሰላሳ ካሬ ድረስ በአማራጭ መቶላቸዋል። እንግዲህ የምችሉትን ያህል በአቅማችሁ መግዛት ትችላላችሁ። እኔም እጄ ላይ ገንዘብ ቢኖርና እንግዲህ ሬዲ ቢሆን ኖሮ እንገዛው ቤት ነበር የሚሆነው። እና ይሄንን ነገር ይህን እድል በፍጹም አጣት የለባቸውም፣ ይሄን ቻንስ መጠቀም አለባቸው ብዬ ማለት ነው የምፈልጉት። ተመልካዮቻችን ኬክ እየበላው ነው። በምን ስልክ ያገኘችሁ እናንተ ነው ይሄን ኬክ እኛን ያው ከዚህ ቪዲዮ በኋላ እታች በሚተላለፈው ስልክ ቁጥር እየደወሉ ቡክ እያደረጉ ያው ዳይሬክትሊ እኛ ጋር በቡክ ስለሆነ ሰውም የምናስተናግደው እታች በሚቀመጡ ስልክ ቁጥሮች ውስጥ እየደወሉ ቡክ እያደረጉ ቢሮ እንዲመጡ እንጠይቃለን። ያለው መረጃ ደግሞ ተጨማሪ መረጃ ደግሞ በስልኩም በዛው ማግኘት ይችላሉ ማለት ነው። እንግዲህ እናንተን ለማግኘት በዋትሳፕ በቴሌግራምም እዚህ ጋር ባለው ቁጥር 24 ሰዓት 24 ሰዓት እናንተን ማለት ታች ባለው ስልክ ቁጥር በዋትሳፕ በቴሌግራም በኢሙ በሁሉም የሶሻል ሚዲያ ፕላትፎርሞች በዚህ ስልክ ቁጥሮች እኛን ማግኘት ይችላላችሁ ማለት ነው። በዛው ቡክ እያደረግን ቢሮ ስትመጡም ዳይሬክትሊ በዚህ ስልክ ቁጥር እየደወላችሁ እንድትመጡ በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። በኢትዮጵያም ውስጥ በውጭም ያላችሁ ዲያስፖራዎችም ኢትዮጵያውያንም ገንዘብ እጃችሁ ላይ ኑሮ የት እናደርገው ካላችሁ፣ ቴምር ሪልስቴት ያዘጋጀላችሁ ቆንጆ ቆንጆ ቤቶች አሉ። እዛ እንግዲህ ኢንቨስት ማድረግ ነው። ኢንቨስትመንት ደግሞ ለነገ በጣም ትልቅ ትርፋማ ነው የሚሆነው። ብትኖሩበትም፣ ብትሸጡም፣ ብታከራዩት ንብረት ነውና እዚህ ላይ ኢንቨስት እንድታደርጉ መጠቆም እፈልጋለሁ። ደስታ የደስታችሁ ስለሆነ በጣም አመሰግናለሁ። ደስታችሁን ስለገለጻችሁልኝ እጅግ አመሰግናለሁ። ለውድ ተመልካቾቼም ደግሞ ያላችሁ ልጃችሁ ላይ ያለውን ነገር ደግሞ ልትገልጽልኝ ደንጋዝ እንዲያስቀምጭክ ልትገልጥልኝ ስለፈቀርክ እጅግ በጣም ነው የማመሰግነው። ሀያ አራት ሰዓት ክፍት ነው። የፈለጋችሁ ሰዓት ደውሉ። ውጭም ያላችሁ ለሊት ሊሆን ይችላል፣ አገር ውስጥም ያላችሁ ቀል ሊሆን ይችላል። በፈለጋችሁ ሰዓት ደውላችሁ የፈለጋችሁትን መረጃ አግኙ። ገንዘብ ይብዛችሁ። አትቀምጡ፣ ቤት ግዙ። የዛሬን ጨርሻለሁ። ሰላም ለና